ጤና ይስጥልን። እንደምን አላችሁ? ከኢቢሲ የሰባት ሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። በዘንድሮ የትምህርት ዘመን ተግባር ላይ የሚውሉ ከ66 ሚሊዮን በላይ አንደኛና ሁለተኛ ደረጃ ትምህርት መጽሐፍት መሰራጨቱን ትምህርት ሚኒስቴር አስታወቀም። ከውጪ የአውሮፓ ህብረት አባል ሀገራት የፓሪስ የአየር ንብረት ለውጥ መከላከልን ስምምነት በፍጥነት እንዲተገበር ለማድረግ እንደሚሰሩ ገለጹም። አብራችሁን ሁኑ። የሰዓቱ ዜና ማቀርብላችሁ ተመስገን በየነ ነኝ። በመጀመሪያም የኢሬቻ በዓል ባህላዊ አከባበርን ጠብቆ ለማክበር የኦሮሞ ህዝብ አባገዳዎችና የኦሮሚያ ክልላዊ መንግስት ያደረጉት ሰፊ ቅድመ ዝግጅት በእውከት ፈጣሪ ኃይሎች ምክንያት መስተጓጎሉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገለጸ። በባህሉ አከባበር ላይ አባገዳዎች በዓሉን በሰላም እየመሩ እያለ ለውከት አስቀድሞ የተዘጋጁ ኃይሎች ውከትና ግርግር በማስነሳት ሰው የተነሳም በዓሉ እንደተፈለገው ሳይጠናቀቅም ቀርቷል። ባስነሱት ውከት በተፈጠረው ግርግርና መረጋገጥም የሰው ህይወት እስከ ማለፍ ደርሷል። የኢፌድሪ መንግስት የገዳ ስርዓትን በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ዩኔስኮ ለማስመዝገብና የኢሬቻ በዓል ባህላዊ ይዘቱን ጠብቆ እንዲከበር ከፍተኛ ጥረት እያደረገ እያለ የኦሮሞ ህዝብ የገዳ ስርዓት አካል የሆነው የኢሬቻ በዓል በዚህ መልክ በመስተጓጎሉና የሰው ህይወትን በመጥፋቱ ከፍተኛ ሐዘን እንደተሰማው ገልጿል። ጽህፈት ቤቱ ባወጣው መግለጫ ሁከቱ በፈጠረው ግርግርና መረጋገጥ ጉዳት የደረሰባቸው ወገኖችም ወደ ሕክምና ቦታ ተወስዷል። የኢፌዴሪ መንግስት ዝርዝር መረጃውን በቀጣይ እንደሚያሳውቅና ለዚህ ጥፋት ተጠያቂ የሆኑ አካላትንም ለህግ እንደሚያቀርብ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በመግለጫው ላይ አስታውቋል። ፕሬዚዳንት ዶክተር ሙላቱ ተሾመ ለይፋዊ የሥራ ጉብኝት ወደ ጣሊያን ሮም አቀኑ። ፕሬዝዳንቱ ዶክተር ሙላቱ በሮም ቆይታቸው ከሀገሪቱ ከፍተኛ ባለስልጣናት ጋር በኢትዮ ጣሊያን ግንኙነት ዙሪያም ይመክራሉ ተብሎ ነው የሚጠበቀው። የሁለቱን አገራት የቆየ ወዳጅነት ወደ ላቀ ደረጃ ለማሸጋገር ጉብኝቱ የጎላይ ፋይዳ እንደሚኖረውም ነው የተገለጸው። ሀገሪቱ ለምታደርገው መዋቅራዊ ኢኮኖሚ ለውጥ የሚያግዝ የቴክኖሎጂና የኢንዱስትሪ ግንባታ ልምድ ልውውጥም ከጣሊያን ጋር ይካሄዳል። ጣሊያን ከኢትዮጵያ ጋር እስካሁን ድረስ በድህነት ቅነሳ መርሃ ግብርና በአካባቢ ሰላም ላይ በትብብር እየሰራች ትገኛለች። ፕሬዚዳንቱ ዶክተር ሙላቱ በጣሊያን ቆየታቸው ከሀገሪቱ ባለሀብቶች ጋር በኢትዮጵያ ኢንቨስት በሚያደርጉበት ሁኔታ ላይ ይመክራሉ ተብሎም ነው የሚጠበቀው። የዘገበው ሪፖርተራችን ጌታቸው ጫኔ ነው። በዘንድሮ የትምህርት ዘመን ተግባር ላይ የሚውሉ ከ66 ሚሊዮን በላይ የአንደኛና ሁለተኛ ደረጃ ትምህርት መጽሐፍት መሰራጨቱን ትምህርት ሚኒስቴር አስታወቀም። ትምህርት ቤቶቹም የመጽሐፍት ስርጭቱን በተገቢው መልኩ እያከናወኑ መሆኑን ነው የተገለጸው። ያዘጋጀችው አዳነች አለማየሁ ናት። ለ2009 የትምህርት ዘመን የመማሪያ መጽሐፍት ስርጭት የተጀመረው በሐምሌ 2008 ዓ ምት ነው። በአዲስ አበባ በሚገኙ ትምህርት ቤቶች ተዘዋውረን ባደረግነው ቅኝት እያንዳንዱ ተማሪ በየትምህርት አይነቱ መጽሐፍ እንዲያገኝ ተደርጓል። ለ2009 የትምህርት ዘመን ያው በቂ ዝግጅት አድርጊያለሁ ብዬ ነው የማስበው። ምክንያቱም መጽሐፍ ሐምሌ ላይ ስለነበር የተሰጠን ከሐምሌ እስካሁን እስካለንበት ያው እስከምንገባ ድረስም ያው የተለያዩ ነገሮችን እሰራለሁ። ስራ አንድ መጽሐፍ ላይ ደረሰን፣ አንድ ለአንድ ላይ ደረሰን ከመቼውም በበለጠ በዚህ አመትም ደሞ መጽሐፍ ያው ተሰጥቶናል። ስለዚህ ተማሪው አንድ ለአንድ መጽሐፍ ደርሶታል ማለት ነው። በግል ትምህርት ቤቶችም በግዢ ለተማሪዎች የመማሪያ መጽሐፍ እየቀረበ ነው። ሙሉ መጽሐፍት በሁሉም ክፍል ደረጃ አለ እንዳየውጣውን እና ዘንድሮ ለየት ይላል። በጣም ጥሩ ነው። ከዚህ አመት በፊት የነበሩ አንዳንድ ችግሮች ነበሩ። አክቹዋሊ አንዱ መጽሐፍ ይዘገያል፣ ከለርድ ያልሆነበት ሁኔታም ነበር ለግል ትምህርት ቤት በዘንድሮ አመት ግን ያ ሁሉ ተሻሽሎ በጠየቅ ነው በላክ ነው መጠየቂያ መሰረት መጽሐፍቱ ቀደም ብሎ ተሰጥቶን በዛው ዋጋ አመተን ለወላጆች እየሸጥን ያለ ነው። የአዲስ አበባ ትምህርት ቢሮ በበኩሉ ከአንድ እስከ አራተኛ ክፍል ባለው የአማርኛ መጽሐፍ ካጋጠመ ችግር በስተቀር በቂ የመጽሐፍት አቅርቦት አለ ብሏል። አማርኛ ከአንደኛ እስከ አራተኛ ክፍል ችግር ነበረብን። መጽሐፉ ታትሞ ቀረበ ስናየው ግን የተዛባነ ይዘት ይዞ ስላገኘ ነው። በተለይ ምስሎች ላይ ዲስቶርሽን የነበረበት ስለሆነ እንዳይሰራጭ በማድረጋችን እንደገና ታትሞ አሁን ተጠናቆ የወጣበት ሁኔታ አለ። አሁን አልቋል። ከዚህ በስተቀር እጥረት ያለብን መጽሐፍ የለም። ግን ወላጅም በዚህ በኩል ራሱን ካላስፈላጊ እንግልት መጠበቅ መቻል አለበት። ለሕገ ወጥ ገበያ መዳረግ የለበት። በሀገር አቀፍ ደረጃ የተማሪውን ቁጥር መሰረት በማድረግም ከ66 ሚሊዮን በላይ የመማሪያ መጽሐፍ ተሰራጭቷል። እዚህ ባለፉት ሶስት ወራት ታትመው በፌዴራል ደረጃ የሚሰራጩ 66 ሚሊየን 726939 መጽሐፍት በሰባት ቋንቋዎች ታትመው ለመጀመሪያ ደረጃ እና ለሁለተኛ ደረጃ ትምህርት ቤት በምስተራጨፍ ላይ ናቸው፣ ተሰራጅተዋል። በቤኒሻንጉል ጉሙዝ ክልል የምርጥ ዘርና የማዳበሪያ በሪያ አጠቃቀም በከፍተኛ ሁኔታ መጨመሩን የክልሉ ግብርና ቢሮ ገለጸ። በመጪው የበጋ ወቅት የክልሉ አርሶ አደሮችን በሰርቶ ማሳያዎች ተከታታይ ስልጠና እንደሚሰጣቸውና ለቀጣይ የግብርና ወቅቶች ዝግጅት እንደሚደረግም ነው ቢሮው ያስታወቀው። ሰመረም ዝርዝር አለው። በሶስት ዞኖች ስር የሚገኙ 19 ወረዳዎች አሉት። በኢትዮጵያ በምዕራባዊ አቅጣጫ የሚገኘው የቤንሻንጉል ጉሙዝ ክልል እርሻና የከብት እርባታ የአብዛኛው ማህበረሰብ መተዳደሪያ ናቸው። ማሽላና ጤፍ ደግሞ በክልሉ በስፋት ይመረታሉ። አርሶ አደሮቹን ከኋላ ቀር አስተራረስ ዘዴ ለማውጣትና ሙያዊ ድጋፍ ለማድረግ በየቀበሌዎቹ የሰርቶ ማሳያዎች የተቋቋሙ ሲሆን የግብርና ባለሙያዎችም ለአርሶ አደሮቹ ሙያዊ ድጋፍ ያደርጋሉ። አርሳለሁ፣ አለሳልሳለሁ፣ በቆሎ ዘር አስር ሶስት እዚህ አርሰዋለሁ በአራተኛው በስምር ላወጣ ስር ባለሙያዎችን ጠራቸዋለሁ። ይመጡና ይው በሰንቲ ይው ይህን ያህል ይህን ያህል በዛ ባሳየን ዝራ ይሉኛል። በዛ ባሳዩ ቀጥ አርጌ ጎርፍ እንዳይገባ አድርጌ ሰራለሁ። ሲመጡ አመስግነ ነው የሚሄዱት እኛ ደግሞ ቴክኖሎጂ ይዜን እንደሚያሳውቅኝ በቃ እንሰራለን። አሁን እዚህ የተሰራ አምና ወደ ሌሎቹ ደግሞ አሳለፍ። በክልሉ ከጊዜ ወደ ጊዜ የማዳበሪያና የምርጥ ዘር አጠቃቀም ጨምሯል። አሳደሩ ጥሩ ለውጦችን እያመጡ ያሉ። ለምሳሌ ከነዚህ መጥቀስ የምንችለው የግባት ተጠቃቀም ላይ ሁለት ሺህ አራት አምስት ምርት ዘመን አካባቢ የነበረን ወደ 23 ሺህ ኩንታል ገደማ ነበረ ማዳበሪያ የምንጠቀመው አሁን ባለንበት ላይ ወደ 80 ሺህ አካባቢ ደርሷል። እንስሳትን በማዳቀል እና ዝርያቸውን በማሻል ምርታቸው እንዲጨምር ማድረግ ሌላው የግብርና ባለሙያዎች ተግባር ነው። የሆነ ስልጠና ተሰጠን በግብርና እና አርቡ ነው የተባል ነው። ከዛ በኋላ የኛን ላሞች የሀበሻ ላሞችን ይዘንህር ዘሩ መጥቷል ተባለ። ዘሩ ተዲያቀለልን በነሱ ነው የምጠቀመው። እኔ አብዛኛውን ጊዜ ህይወቴን እየለወጡኝ ያሉት እነሱ ናቸው። ራሱ ይህን ቤተቢን ይህን ቤት አሁን ገና ሳምንት ነው ተገባሁበት እነሱ ናቸው ቤት የሰሩት። በእንስሳት እርባታ ጥሩ ለውጦች እየታዩ ቢሆንም የታሰበውን ያህል ግን እየተሄደ አይደለም ይላሉ የክልሉ የግብርና ቢሮ ኃላፊ። የሰብሉን ያክል ባንሰራም ጥሩ እንቅስቃሴዎች አሉ። ነገር ግን የእንስሳት እርባታ እዚህ አካባቢ ሎላ ግሬዚንግ ላንድ ነው። ሳር አለ ቦታዎች አሉ። ልቅ ግጦች ነው እየተጠቀመ ያለ ነው። በዛው ልክ ግን ተጠቃሚነቱ በአድግም፣ በየጊዜው እነዚህ ዝርያ ማሻሻ ስራዎች ላይ ማድለብ ላይ ጥሩ እንቅስቃሴዎች አሉ። ነገር ግን በፈለግነው እንትን ፍጥነት እንዳንሄድ የሚያደርግ ደግሞ ከክልላችን አንጻር እነዚህ ሳራማ አካባቢዎች ከመሆናቸው የተነሳ የቆላ ዝንብና ገንዲ አንድ እንቅፋት አለና አሁን እንደ ቢሮ የመድኃኒት አቅርቦት ላይ ቀርፍናል። የተዘዋሪ ፈንድ ተመድበው በክልሉ መንግስት በአመት ሶስትና አራት ጊዜ መድኃኒት ይገዛ፣ ለየወረዳዎቹ ይሰራጫል። በግብርና የምትከታተሉት ከኤቢሲ በቀጥታ እየተላለፈ ያለውን የዕለቱን የሰባት ሰዓት ዜና ነው። የኢትዮጵያ ካይዘን ኢንስቲትዩት በ2008 በጀት ዓመት በሀገር አቀፍ ደረጃ ካይዘንን ተግባራዊ በሆነባቸው 20 አምራች ተቋማት ብቻ ከ448 ሚሊዮን ብር በላይ ከብክነት ማዳኑን ገለጸ። በካይዘን ተግባራ እውቅና ለመስጠትና ተሞክሮ ለማስፋት የፓናል ውይይት በመቀለ ተካሂዷል። ዝርዝሩን ከመቀለ ሮዛ መኮንን የካይዘን ኢንስቲትዩት ባለፉት አራት አመታት ለ425 መንግስታዊና መንግስታዊ ላልሆኑ ተቋማት የመጀመሪያ ደረጃ ስልጠና የክትትልና የድጋፍ ስራዎችን አከናውኗል። ካይዘን ተግባራዊ በተደረገባቸው ተቋማትም ከ21 ቢሊየን ብር በላይ ከብክነት እንዲያድኑ እገዛ አድርጓል። በ2008 በጀት አመት በሀገር አቀፍ ደረጃ ካይዘን ተግባራዊ በሆነባቸው ሀያ አምራሽ ተቋማት ብቻ ከ448.5 ሚሊየን ብር በላይ ከብክነት ማዳን ተችሏል። አንደኛ ያው በፕሮዳክቲቪቲ በምርታማነት በጥራት አንጻርና የሰው ሀብት ልማት አመራር በመተግበር የአቅም ግንበታ በማካሄድ የተለያዩ ለውጦች አምጥቷል። በብር አንጻር ወደ 250 ሚሊዮን አካባቢ ማዳን ችለናል ማለት ነው። በወጪ ካይዘን ኢምፕልመንት ካደረግነው ወደ ስድስት ወር አካባቢ ሆነናል። በዚህ ውስጥ አላስፈላጊ የሚባሉ እቃዎች ጥሬ እቃዎች መሳሪያዎች እና በብዛት ለምርታማነት እንቅፋት የሚሆኑ ነገሮችን በማስወገዳችን በምርታማነት ፕሮዳክቲቪቲ በጣም ትልቅ ለውጥ አምጥተናል የተለያዩ በፋብሪካችን የሚገኙ ንብረቶች ሳይንቀሳቀሱ ጥቅም ሳይሰጡ ተከማይተው የነበሩ ወደ ጥቅም ከመቀየር አንጻርም በጣም ብዙ ሚና ተጫውተዋልና፣ ወደ 35 ሚሊዮን አካባቢ ማይንቀሳቀስ የነበረ ብር ወይም ደግሞ ንብረት ተቀይሮ ወደ ካፒታል እንዲቀየር አድርጎልናል ማለት ነው። የካይዘን ኢንስቲትዩት የተሟላ ትግበራ ከጀመረበት ከ2005 ዓ ም ጀምሮ በአቅም ግንባታ ተሞክሮ በማስፋትና የመጀመሪያ ደረጃ ካይዘንን ሙሉ በሙሉ በማስፈጸም ስኬትንም አስመዝግቧል። መሰረታዊ ካይዘን የሚባለው አንደኛ ደረጃ ካይዘን የሚባለውን በሀገር አቀፍ ደረጃ እንደ ሀገር እውቀት ማከማቸታችንና በራሳችን ማከናወን መቻላችን ነው። ሁለተኛው እንደ ዋናነት የምንወስደው አቅም መገንባት ነው ሰው ማፍራት ላይ ነው። ሶስተኛ፣ ህብረተሰቡ ውስጥ የካይዘን ግንዛቤን የማስፋፋት ጉዳይ ነው። በከፍተኛ ደረጃ ነው ይሄንን ያሄድንበት። ኢንስቲትዩቱ በሀገር አቀፍ ደረጃ የካይዘን ወር መከበርን ምክንያት በማድረግ የካይዘን ትግበራ እውቅናና የተሞክሮ ማስፋፊያ ፓናል ውይይት በመቀለ ከተማ አካሂዷል። ተቋሙ በአፈጻጸሙ የገጠመው የግንዛቤና መሰል ችግሮችን በመፍታት በቀጣይ የካይዘን ትግበራን ለማስፋት ማቀዱንም ጠቅሷል። በለውጥ ሂደት ውስጥ ናትና እቺ ሀገር። ከአሁን በፊት የነበሩት ሪፎርም ስራዎቻችንም ራሱ እንዲሁ አንዳንድ ጊዜ ቦጌ ማለት ሁለተኛ የማፋዘዝ ነገሩ ተጽዕኖ አድርጎብናል። ስለዚህ ፍላጎቱ ከፍተኛ ነው። ሁሉንም ፍላጎት ለማዳረስ ደግሞ የእኛ አቅም ውስን ነው። ስለዚህ እያደረግን ያለነው ምንድን ነው በየክልሎቹ ያሉ ኩባንያዎች እኛ የደገፍ ናቸው እና በተሻለ መንገድ ካይዘንን የተገበሩ የክልሎቻችን መምራት አለባቸው ነው። በሀገር አቀፍ ደረጃ የካይዘን ትግበራና ግንዛቤን ለመጨመር ያቀዱ የንቅናቄ መድረክ በባህር ዳር በአዲስ አበባና በመቀለ ከተማ ከመካሄዱ በተጨማሪ በቀጣይ ቀናት በአዳማና ሐዋሳ የሚከናወን ይሆናል። ሮዛ ምኩንን መቀለ። በባሌ ዞን ሀያ ወረዳዎች የታላቁ የኢትዮጵያ ሕዳሴ ኤሌክትሪክ ኃይል ማመንጫ ግድብ ዋንጫ ባድረገው ቆይታ ለግድቡ ግንባታ 55.8 ሚሊዮን ብር ተሰበሰበ። ለግድቡ ግንባታ እስከ መጨረሻው ድረስ የሚያደርጉትን ድጋፍ እንደሚቀጥሉም ነው ነዋሪዎቹ ቃል የገቡት። ለተጨማሪው ዳንኤል ብዙአየው፣ የታላቁ ህዳሴ ግድብ በባሌ ዞን 20 ወረዳዎች ሲዘዋወር ነዋሪዎቹ ደማቅ አቀባበል አድርገውለታል። ዋንጫው በዞኑ ባደረገው ቆይታ ሃምሳ አምስት ነጥብ ስምንት ሚሊዮን ብር በቦንድ ግዢና በስጦታ መሰብሰቡ ተገልጿል። ነዋሪዎቹ የህዳሴው ግድብ እስከሚጠናቀቅ ድረስ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ነው የገለጹት። ለዋንጫው እንቅስቃሴ የሚሆን እኔም በግዴ ከዚህ በፊትም ባለው ነገር እንደምንረዳው በአሁኑም ደግሞ ዋንጫው በመምጣቱ የአንድ ሺህ ብር ቦንድ በመግዛቱ ና ምንም ከዚህ በኋላ ባለው ነገር እንደወረዳችን ካሉት ወጣቶች ጋር ሆነን የዚህ የአባይ ጉድም ማለት ነው ከፍጻሜው እስከሚደርስበት ድረስ ባለው አቅማችን ያለን ድጋፍ እናደርጋለን። በአንደኛ ዙር እና በሁለተኛ ዙር የተለያዩ ከደሞዝ የተቆራጭ አድርጌ በወንዶች ተቀብያለውን አሁንም ሶስተኛውን ዙር ከፍዬ ወደ ሺ አምስት መቶ አካባቢ የሚደርስ ያህል ክፍያ ክፍያ አሁንም ይሄ የታላቁ ሕዳሴ ግድብ ዋንጫ በዚህ አይነት ሲዘዋወር በስሜቴ ውስጥ ከፍተኛ ሞራል ምት ስለሚያነሳሳ ወደፊትም እንደዚሁ ከደሞዜ በዚሁ አይነት የሚቀጥል ሲሆን እንደ ወረዳችን 24 በሬ ከ390 ሺህ ብር በላይ የሚገመት 24 በሬ እና አምስት ግመል ህዳሴው ግድብ በስጦታ የሰጠ መሆኑና የሕዝቡ ተሳትፎ የነቃና ወደፊትም ይህንን ሁኔታ ቀጥለን የምንሄድበት መሆኑን ነው የምናገረው። የባሌ ዞን የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊና የዞኑ የታላቁ ህዳሴ ግድብ ግንባታ አስተባባሪ ኮሚቴ ጸሐፊ አቶ አብዱል ሐኪም አሌ እንደተናገሩት በዋንጫው የዞኑ ሰባት ቀን ቆይታ 58 ሚሊዮን ብር ለመሰብሰብ ታቅዶ 558 ሚሊዮን ብር መሰብሰብ ተችሏል። የህዳሴው ግድብ የመሠረት ድንጋይ ከተጣለበት ጊዜ ጀምሮ እስካሁን በዞኑ ከ113 ሚሊዮን ብር በላይ መሰብሰቡ ተገልጿል። ዘገባው የባሌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ታሪካዊ ቅርሶች የሚገኙበት ስፍራ ድረስ በመሄድ ህብረተሰቡ የሚያከብሯቸው ሃይማኖታዊ በዓላት የቱሪዝም ዘርፉን እያሳደጉት መሆኑ ተገለጸ። በዚህ ጉዳይ ላይ ዳዊት ጣሰው ተጨማሪ አለው። መነሻችንን ባህር ዳር ከተማ አድርገን 600 ኪሎ ሜትር ገደማ ተጉዘን በደቡብ ወሎ ዞን አምባሰል ወረዳ ላይ እንገኛለን። ከአዲስ አበባ ደግሞ 480 ኪሎ ሜትር ርቀት ላይ በዚህ በርካታ የኦርቶዶክስ እምነት ተከታዮች ወደ አንድ ስፍራ እያቀኑ ነው፣ ከጥንታዊ ገዳማት መካከል አንዷ ወደ ሆነችው ወደ ጊሸን ደብረ ከርቤ ማርያም ገዳም። ምዕመናኑ ከተለያዩ የአገሪቱ ክፍሎች ተነስተው የተለያዩ ተራራዎችን አቋርጠው ነው የመጡት። እስኪ ጉዟቸው ምን ይመስል ይሆ ቃሳኔ የምታት ቢያንስ 15 ዓመት 16 ዓመት ይሆነኛል። ቀን ሙሉ ስንሄድ ውለን ምሽቱን ስንጓዝ ብለን ነው። አሁን እዚህ ከቀኑ ስድስት ሰባት ሰዓት ነው። እዚህ ደረስ ነው። በጣም ጥሩ ነበር። ከአንገር ጉት የተወለጋ በማበር ነው የመጣ ነው። እኛ መኪና ታችን የቀረው በእግራችን ነው። እዚህ ድሮስ የመጣ ነው። እግዚአብሔር ይመስገን። ይመቻ የመጣሁት ከአዲስ አበባ ነው። ጉዞ በጣም በጣም ቆንጆ ቆንጆ ነው። በቃ እግዚአብሔር ይመስገን። ትግራይ ወረዳ ራያ አዘቦ ከተማ መሆኔ ነው የመጣሁት። ጉዞ በጣም ጥሩ ነው። እግዚአብሔር ይመስገን። መንገዱ ሰላም ነው። ያው እስከሚመጣ ዓመት በሰላም የሚያደርሰን እግዚአብሔር አምላክ እንጂ። በጣም ጥሩ ነው። እስከ ማምሻ ድረስ በዚሁ ሲሰባሰቡ ቆይተዋል። አዳራቸውንም እዚሁ አድርገው በምታዩት መልኩ እያከበሩት ይገኛሉ። በዚህ ዓመት ከምን ጊዜውም በላይ ሕዝቡ ብዛት በጣም የሚያስደስትና አስተማሪ የሆነ ጥሩ የሆነ በዓል ነው እያከበርን ያለ ነው የእምነቱ ተከታዮች በየአመቱ እዚህ እየመጡ ማክበራቸውስ የሀገር ውስጥ ቱሪዝምን ከማሳደግ አንጻር ያለው አንድምታ ምን ይመስላል? በዚህ ክብረ በዓል ላይ ወደ 800 ሺህ የሚደርሱ የእምነቱ ተከታዮች በአካባቢው ተገኝተዋል። ይህ ደግሞ ያው የሀገር ውስጥ ቱሪስት ፍሰቱን ቁጥር ከአመት ወደ አመት እያደገ የመጣበት ሁኔታ እንዳለ ነው የምናየው። ከተለያዩ የሀገሪቱ ክፍሎች ነው አካባቢው መጥተው የሚያከብሩት ይህንን እንግዲህ ከዚህ በተሻለ ቁጥር እያደገ እንዲመጣ ለማድረግ የተለያዩ የህዝቡኝነት ስራዎችን በመስራት ላይ ነው የምንገኘው። ከውጭ የመረጃ ምንጭ ያገኘነው ዜና ነው የምናልፈው። ማዳጋስካር የኢኮቱሪዝም አቅሟን ለማሳደግ የሚያስችላትን ግዙፍ ብሔራዊ ፓርክ ለጎብኚዎች ክፍት አደረገች። ከ200 ሺህ ሄክታር በላይ የሚሸፍነው ይኸው ፓርክ 300 ሀገር በቀል እንስሳቶችና እንደዚሁም እጽዋቶችን ያካተተ ነው። ዝርዝሩን ያዘጋጀችው ፌቨን ተሾመናት። ባሳለፍ ነው ሳምንት በደሴቲቶ ሀገር ማዳጋስካር ለጎብኚዎች ክፍት የሆነው ግዙፉ ፓርክ ልዩ ተፈጥሯዊ ውበት በሚታይበት ደቡብ ምዕራባዊ የሀገሪቱ ክፍል የሚገኝ ነው። ፓርኩ ከ2000 ሄክታር በላይ ስፋት ያለው ሲሆን 300 ሀገር በቀል እንስሳቶችና እጽዋቶችን አካቷል። በዚህ ጥብቅ ፓርክ በሀገሪቱ ብቻ የሚገኝ የጨው ባህር የፍላሚንጎ ወፍና 1650 ዓመት ዕድሜ ያለው የዓለማችን ዕድሜ ጠገብ ዛፍ ይገኙበታል። የማዳጋስካር ብሔራዊ ፓርኮች ማርኬቲንግ ዳይሬክተር አሌክሳንድራ ኤሪክ ፓርኩ ልዩ ተፈጥሯዊ ሀብቶችን ለመንከባከብና እንዳይጠፉ ለማድረግ ታልሞ የተቋቋመ ነው ይላሉ። ባለ አምስት ኮኮብ ሆቴሎችን ብቻ አንገነባም። የምንሰራው ከአካባቢ አየር ጋር የሚስማሙ መሰረተ ልማቶችን ነው። ለዚህ ደግሞ ታዳሽ የኃይል ምንጮችን እንጠቀማለን። ፓርኩ ጎብኚዎች በባህር ውስጥ በመዋኘት ውሃ ውስጥ የሚገኙ እንስሳቶችን ማየት እንዲችሉ የሚያደርግ አሰራር የተዘረጋበት ነው። በማዳጋስካር በባለፈው አመት ብቻ የሀገሪቱ ዜጎች በኢኮ ቱሪዝም የ2 ነጥብ 3 ሚሊዮን ዩሮ የተጣራ ትርፍ አግኝተዋል። አዲሱ ፓርክም የአካባቢውን ማህበረሰብ ህይወት ለመለወጥ ተስፋ የተጣለበት ነው። ምስጋና ለተፈጠረው መልካም የኢንቨስትመንት አጋጣሚ ግባ ና ዛሬ የማዳጋስካር የቱሪዝም አቅም እያደገ ነው። ተጨማሪ ፓርኮች መገንባታቸው ቱሪስቶችን እየሳበ ነው። ይህ ደግሞ ብዙ የስራ እድሎችን እንዲፈጠሩ ያደርጋል። ማዳጋስካር የተፈጥሮ መስህቦቿን በመንከባከብ ለዘላቂ ማህበረሰባዊና ኢኮኖሚያዊ ጠቀሜታ እየዋለችው እንደሆነም ዩሮኒውስ ዘግቧል። የአውሮፓ ህብረት አባል ሀገራት የፓሪሱ የአየር ንብረት ለውጥ መከላከል ስምምነት በፍጥነት እንዲተገበር ለማድረግ እንደሚሰሩ ገለጹ ስምምነቱ በሚቀጥሉ 30 ቀናት ውስጥ በህብረቱ ምክር ቤት ጸድቆ ወደ ትግበራ እንደሚሸጋገርም ነው የሚጠበቀው አበበ ባዩ ተጨማሪ ዘገባ አለው። ባለፈው ዓመት ታህሳስ ወር ላይ የተደረሰው የፓሪሱ የአየር ንብረት ለውጥን የመከላከል ስምምነት የዓለም የሙቀት መጠን ከሁለት ዲግሪ ሴንትግሬድ በላይ እንዳይጨምር ለማድረግ ሁሉም ሀገራት እንዲሰሩ የሚጠይቅ ነው። እንደ ቻይናና አሜሪካ ያሉ ሀገራት ይህን ስምምነት በማጽደቅ ወደ ተግባራዊ እርምጃ ተሸጋግረዋል። ህንድ ደግሞ ዛሬ በምክር ቤቷ በማጽደቅ ወደ ስራ እንደምትገባ ይጠበቃል። የዓለምን 12 በመቶ የሙቀት አማጭ ጋዝ ልቀት ድርሻውን የሚወስዱት የአውሮፓ ህብረት አባል ሀገራትም በሀያ ሰላሳ የካርበን ልቀትን እስከ አርባ በመቶ በመቀነስ እየደረስ ያለውን የአየር ንብረት ለውጥ ተጽዕኖ መቋቋም እንዲቻል በፍጥነት ወደ ተግባር ለመሸጋገር ተስማምተዋል። ሁሉም የህብረቱ አባል ሀገራት የአካባቢ ጥበቃ ሚኒስትሮችን ያሳተፈው ስምምነቱ መፈጸሙ ለሚፈለገው ለውጥ መምጣት ትልቅ እርምጃ እንደሚሆንም ነው የህብረቱ የአየር ንብረት ጉዳይ ኮሚሽነር ሚጌል አርያስ የተናገሩት። በአውሮፓ በጉዳዩ ላይ ስምምነት ለመፈጸም የሚጠይቀው ረጅም ጊዜ ነው። አሁን ከመግባባት ላይ መድረሳችን ለችግሩ እልባትን ለመስጠት ሀገራቱ ያላቸውን ቁርጠኝነት የሚያመላክት በመሆኑ ትልቅ ድል እንደሆነ አምናለሁ። የህብረቱ ምክር ቤትም ይህን ስምምነት በቀጣዩ ሳምንት እንደሚያጸድቀው ይጠበቃል። በአስቸጋሪ የፖለቲካና ምጣኔ ሀብታዊ ችግሮች ውስጥ የሚገኙት የህብረቱ አባል ሀገራት በዚህ አጀንዳ ላይ ያለምልም ልዩነት መስማማት መቻላቸውንም ኮሚሽነሩ አድንቀዋል። እንደ ጀርመንና ፈረንሳይ ያሉ ትልልቅ ሀገራት እንደ ፖርቹጋል ስሎቫኪያና ማልታ ካሉ ትናንሽ ሀገራት ጎን ቆመው ለተግባራዊነቱ አስፈላጊውን ድጋፍ እንደሚያደርጉ ገልጸዋል። ይህ ሀገራቱ ችግሮችን በጋራ መፍታት እንደሚችሉ ማሳያ ነው። የፓሪሱ የአየር ንብረት ለውጥ ጉባኤ ከሁለት መቶ በላይ የዓለም ሀገራት የዓለም የሙቀት መጠን እንዳይጨምር ለመከላከልና ከአየር ንብረት ለውጥ ጋር በተያዘ እያጋጠሙ ያሉ እንደ ድርቅና የጎርፍ መጥለቅለቅ ያሉ ችግሮችን በጋራ ለመመከት የተስማሙበት ነው። ይህን ስምምነትም የዓለም 48 በመቶ የጋዝ ልቀትን የሚሸፍኑት 61 ሀገራት በየሀገሮቻቸው አጽድቀውታል። ስለተከታተላቸው እናመሰግናለን። ተመስገን በየነ ነኝ። ዜናውን አጠናቅቀን ብሩቀን